ማመልከኬ ደግሞ ይሻላል። አስረዳሃለሁ። ተመለሰልህ። መጀመሪያ ምንድን ነው ለሚለው ተመለሰልህ። አላህ አምላክ ነው። ምንድን ነው ያቆም። ማነው ደግሞ እመጣላለሁ። ማን ነው የሚለው ማለት ነው። እሺ አ ምንድን ነው ለሚለው ተመለሰልኝ አባቴ። ኦኬ፣ አሁን ደግሞ ማን ነው ለሚለው ደግሞ እንምጣ። ኡስታዝ ያለህ ወይስ ልጀምረው ነው? ኡስታዝ ካለ ይሄድበት። ኡስታዝ ቀጥል፣ ምንም ችግር የለውም። ያው እንት የጠየቀው ጥያቄ ምንድነው ስትል ኦንቶሎጂካል ነው የጠየቀው። ለምሳሌ አንተ ምንድነህ አብርሃም፣ ለምሳሌ ሰው ነው። በቀ እንደዛ ማለት ነው። አላህ ምንድን ነው ስትል በሱረታ መራፈያ መራፍ 20 ቁጥር 14 ላይ ላ ኢላሃ ላ ኢላሃ ኢላ አና ይላል ከኔ በቀል ሌላ አምላክ የለም ይላል። አምላክ ነው። ኢላህ ነው። አምላክ ነው። ኤሰንሱ ስለሆነ የምናወራው ስለ ኦንቶሎጂ ስለሆነ የምናወራው ማለት ነው። ምንድን ነው የሚለው ነገር ደሞ ኢምራን ይቀጥላል ምን አሁ ምንድን ነው ብላ የጠየከው ነገር ነው። ዮሐንስ ወንጌል 4 24 ላይ እግዚአብሔር መንፈስ ነው የሚለው ስለ አትርቢት ነው የሚያወራው ስለ ኢሰንስ አይደለም የሚያወራው። ባይብል ላይ መንፈስ ነው ምናምን ስትል ፕሪሰፖዝቲውን አንደርስታንዲንግ ስላለ ቀድመን ስለምናውቀው ነው። ከዛ አንፃር ነው ግን እኔ ማብራሪያ ላልከውም እንደዚህ ነው፣ እንደዛ ነው። ማን ነው ደግሞ ይመጣላል። ማንነት ነው መገለጫ ነው ምንድነው? ሲለሙ ማለት መገለጫ ራሱ የሚገልጥበት ነው ማለት ነው። ይምራን። አይ እሺ፣ እዚህ ጋር ተስማምተናል። አሁን ደግሞ አላህ በሚገለጽ አይ ነው። ለምን ከራሱ ነው ይገር አምላካችን በመንገድ እንደሚገለጽ ማለት ነው በእስልምናችን

ባህሪያቱ ተገለጸ ማለት ነው። ሱረቱል በቀራ ቁጥር 255 እንደዚህ ይላል። ተመልከት፣ አላህ ከእርሱ በቀር ሌላ አምላክ የለም። ህያው ህያው ራሱን ቻይ ነው። አየህ፣ መገለጫው ይሄ ነው። ህያው ራሱን ቻይ ነው። ማንገላጃት እንቅልፍ አትይዘውም። በሰማያት ውስጥና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው። ያ እርሱ ዘንድ በፍቃዱ ቢሆን እንጂ አንድም የሚያማልድ ማን ነው? ከፍጡሮቹ በፊታቸው ያለውን ከኋላ ያለውን ሁሉ ያውቃል? አዋቂ ነው። አላህ ያህል ባህሪያቶቹ እነዚህ ናቸው። በሻው ነገር እንጂ ከእውቀት ከምንም ነገር አያካቡትም አያውቁትም ማለ አንድ ሰው ሙሉ ሊያካቡ አይችልም ማለ መንበሩ ሰማያትን ምድርን ሰፋ መንበሩ ማለት ነው። ዙፋኑ ጥበቃቸው አያቅተው እርሱ የሁሉ በላይ ታላቅ ነው። ምንድነው? አላህ እርሱ አላህ ምንድነው? የሁሉ በላይ ታላቅ ነው። እነዚህ ወታቸው እነዚህ ባህሪያቶቹ ናቸው። እሺ ይህ አንቀጽ ላይ ጥያቄ አለ። እዚህ ላይ መጀመሪያ ስለዚህ በእስልምናችን ያላህ ባህሪያት እነዚህ ናቸው፣ በዚህ መንገድ ይገለጻል ማለት ነው። መንፈስ ወላይ ነው። መንፈስ ማለት ማለት ነው መጀመሪያ። እሺ ሁሉ ቦታ ያለ መንፈስ ማለት አንድ ሁሉ ቦታ ያለው፣ ሁለተኛ የማይጨበጥ የማይነካ የማይወሰን ማለት ወሰን የሌለው ማለት ነው። የሆነ ቦታ ቁጭ ማታረግ ነው። ማሻአላ እሺ። መጀመሪያ አላህ ያው መንፈስ የሚለው አብራርተህልኛል እኛም ሙስሊሞች አላህ መንፈስ ነው አንልም መንፈስ የሚለው ሌላ ጊዜ ያስረዳካሉ ቀጥሎ ማለት ነው ግን መጀመሪያ አላህ ሁሉ ቦታ አለ በእውቀቱ ማስረጃ ደግሞ ቁርአን አምላካችን ምንድነው ያለው ኢን ቃለ ልስጥክ እንደውም ኢነኒ ያዘው ቁጥሮቹን ቁርአን ቁርአን እጅ ላይ ካለ ያዘው መክፈት ይችላለህ የለም ቁርአን እጅ ላይ በቃ መዝግበውና ሌላ ጊዜ ሂድ አንብበው ነግረክ ሆነ ሰማ እሺ ብሎትወጣ ቁጥር 46 እንደዚህ ይላል እነኒ ማዕኩም አስመው ወአራ እኔ ከእናንተ ጋር ነኝ ሙሳ ሆ ያለ እኔ ከእናንተ ጋር ነኝ አስመው ዋአራ አያለሁኝ ይመለከታለሁ ስለትወጣ ቁጥር 46 ላይ በተጨማ አምላካችን ምንድን የሚለው ውህ አቅረቡ ኢለይኩም ሚን ሐዊሉ ወይድ አለ አለ ለሁላችሁም ከደም ስራችሁ ብለጠ ቅርብ ነው ስለዚህ አምላካችን ለእኛ ቅርብ ነው ወይም ደግሞ ሁሉም ቦታ አለ በምኑ በእውቀቱ ቁርኣን ምንድን የሚለው ማ የኩኑ ሚን ነጅዋ ተላሳ ኢላሁ ራቢሁም፣ ሶስት ሰዎች ቢኖሩ አራተኛው አላህ ነው። ስለዚህ አምላካችን በእውቀቱ ሁሉም ቦታ አለ። ሁሉም ነገር ያያ አልአብሳር ወሁ ዩድሪኩ ልአብሳር ሱረቱል አንአም ቁጥር መቶ ሦስት እንደዚህ ይላል። ሱረቱል አንአም ቁጥር መቶ ሦስት ላቱድሪክሁል አብሳር ዓይኖች አያገኙትም። ወህወ ዩድሪኩል አብሳር እሱ ግን ዓይኖችን ያለ። ስለዚህ በእስልምናችን አምላካችን አይታይም። አንድ ሰው አምላክን አይቶ ሊኖር አይችልም። ሀያል ስለሆነ በምድራዊት ማንም ላዩ አይችልም። አን አታየኝም ስለዚህ አምላካችን በምድረ ሁኔታ ማንም ላይ አይችልም። ዓኢሻ ረዲያላሁ ዐንሃ ምን አጅ በተከበረው ሐዲስ ላይ መን ሐደተከ አንነ ሙሐመድ ቀራ አለ ፈቀድ ከዛ ባለች አንድ ሰው መጥቶ ነቢዩ መሐመድ አላህን አይቶ ቃል ዋሽቷል አለች ለምን ከተባለ ቁርአን ምን ይላል ወህይ የቁል አምላክ እንደዚህ አለ ላ ቱድሪኩል አብሳር አይኖች አይት ስለዚህ አምላካችን ማንም ያየው የለም ለምን ሀያል ስለሆነ አምላክን አይቶ የሚኖር ለዛ ነው ሙሳ አለይሂ ሰላም ወደቀ ከዛ ምን አለ ለምን በኋላ ጠራ አልቻለም ከዛ ወከረ ሙሳ ሳቃ ሙሳ ወደቀ ከዛ ምን አለ ሱብሃነ ጥራት ይገባ ብሎ ንስሃ ገባ ስለዚህ በእስልምናችን ቢሆን አምላክን አይቶ ማንም ሊኖር አይችልም ማለት ነው ግልጽ ነው አሁን ሰይጣን ምንድን ነው መንፈስ ነው ምንድን ነው ሰይጣን እናንተ ጋር ሰይጣን ማለት መጠሪያ ነው በስልምናችን ቃል ነው እንጂ ማንነቱ ስለባህሪው ስለ ሰይጣን ያላችሁ ቁራን ምን ይላል በእስልምናችን ሸይጣን የበር ፍጥረት የለም። ሸይጣን ንስሽ ነው ባህሪ ነው። እሺ ኦኬ፣ ባህሪ ስሙ ነው እንጂ ይሄ ባህሪ አይደለም፣ በእስልምናችን ማለት ነው። አልማዓኒ እንደዚህ ይላል ሸይጣን ማለት ኩሉ ሙተመሪድ ሙፍሲድ አለ። ሸይጣን የሚለው ምንድን ነው ከተባለ፣ ኩሉ ሙተመሪድ ሙፍሲድ፣ የትኛውም አካል መጥፎ ነገር የሚሰራ። ስለዚህ ከሰውም ከጋጋነንት መጥፎ የሚሰራ ምን ተብሎ ይጠራል? ሸይጣን ይባላል። ለምሳሌ አንድ ሰራቂ አለ። ምን ይባላል? አብሪል፣ ይህ ሰራቂ ሰው ምን ይባላል? ሰራቂ፣ ምንድን ነው ሌባ። በቃ ሌባ። ግን እንሰው ነው? እንደ ሌባ የሆነ መገለጫ ነው። ወይም ደግሞ የሆነ አካል አለው ሌባ የሚባል አለ አይ የለም፣ አይደል ? ግን ባህሪ ነው አይደል? አንድ ሌባ ሲሰርቅ ነው ይባላል ሌባ። መጥፎ ነገር የሚያደርግ ሰው ሸይጣን ነው የሚባለው። አዎ፣ በስልምናችን ደግሞ ከሰውም ሆኖ ከአጋንንትም ሆኖ መጥፎ ነገር የሚሰራ ሸይጣን ይባላል። ሰው ራሱ ሰው ሆኖ ለምሳሌ ሰዎች ሆኖ መጥፎ ነገር የሚሰሩ እኮ ሸይጣን ይባላል። ማስረጃ ሱረቱል አናም ቁጥር 102 ላይ አምላካችን ለቁርአን ላይ መጥፎ ነገር የሚሰራ አይ መጥፎ ነገር የሚሰራ ብቻ ሳይሆን ሁሉ ሽሪር በቃ መጥፎ ሸር ሸር ማለት በቃ በጣም ውስጡ መጥፎ ነገር የተሞላና ወደ መጥፎ ነገር የሚጠራ በሙሉ ሸጣን ይባላል። ከሰውም ከጅን አለ ሸይጣን በሚለው ቃል ይፈለጋል። አለ ሽሪር ሙፍሲድ የትኛው መጥፎ ነገር የሚሰላ አካል በሙሉ ሚነል ጂን

የሰያጥን አልጂኒ ወልኢንሳለ የሰው ጋር ሸይጣንና የጂን ሸይጣን አለ። ስለዚህ ሸይጣን የሚለው የባህሪ መገለጫ ነው እንጂ የሆነ አካል አይደለም። እሺ፣ የግብር ስም ነው። ግልጽ ነው። አንተ በነገርከኝ መንገድ አንተ ጋር ያለውን እውቀት ያው በነገርከኝ መንገድ ገብቶኛል። ግልጽ በሆነ መንገድ ያስፈልጋል። እሺ፣ ግን ሰይጣን ምን ብሎ አንዴ አብርሽ አንዴ አብርሽ አንተ እንድትረዱ ሐሳቡን በክርስትና ሃይማኖት ሴጣንን ማነው የፈጠረው? እግዚአብሔር ነው የፈጠረው። ኦኬ ሴጣን ሴጣን በመሆኑ ይጠየቃል? ሰይጣን ነው አልተፈጠረም አባ። እኮ ሴጣንን የፈጠረው እግዚአብሔር ነው አልከኝ አሁን። እና ግን ሰይጣን የሆነው ከስራው በኋላ ነው እንጂ ሲፈጠር ገና ሲሰራው እግዚአብሔር ሰይጣን አርጎ አልሰራውም። እኮ ስለዚህ ሰይጣን ተቀየሩ እኮ ስለዚህ ሰይጣን የሚበጥረው ማለት ነው ግብር ነው እኮ በቃ እሱ ነው እኮ ይሄን ነው አን አንድ አካል መልአክ ይሁን ሰው ይሁን ልክ አምላክ ላይ ሲያምጽ ሰይጣን ይባላል። እና አንድ በእናንተ ሃይማኖት ያ መልአክ መልአክ ሆኖ ተፈጠረ ከባካ ልክ አምላክ ላይ ሲያምጽ ሰይጣን ተባለ። እና ሰይጣን ማለት ባህሪ ነው እንጂ ሰይጣን የሚባል እኔ ደግሞ ልለይልህ ሰይጣን የመላእክት አለቃ ነበር፣ መላእክት ነበረ። በስራው ግን ሰይጣን ሆነ። አሁን ግን እሱ የሚያሳስታቸው ሰይጣን ያሳሳታቸው እንጂ ሰይጣኖች አይደሉ። ሰይጣን የሚባለው አካል አለ፣ መንፈስ አለ። ሰው የሚባል ደግሞ አካል አለ። አዳምና ህዋትን መሳታቸው አዳምና የሰው ሴጣን አለ ራሱ። በባይብልም በቁርአን ላይ የሰውም የጂኒም ራሱ ሴጣን አለ ብሎ ነው የሚያስቀምጠው። ለምሳሌ በቁርአን ላይ በሱረት ራና ምዕራፍ 6 ቁጥር 112 ላይ እነዚያ ለነቢያት ሁሉ ከሰውም ከጂኒም የሆኑ ሴጣናትን ጠላት እናደረግን ነው የሚለው። ሴጣናት ሻያጢን ነው የሚለው። ሼጣን የሚለው የአረብኛ ቃል ሸጠነ ወይም ደግሞ ራቀ፣ ተገለለ ከሚል ቃል የመጣው ከአላህ ራህመት የራቀ ማንኛውም ፍጡር ሼጣን ሊባል ይችላል፣ በእኛ በእስላም አስተምሮት እንጂ አላህ ሼጣን የሚባል አንድ ፍጡር አልፈጠረም። ልክ ሌባ ቅድም ይምራን እንዳለ ሌባ ሌባ መስረቅ ሲጀምር ነው ሌባ የሚሆነው። በተፈጥሮ ውስጥ ወይም በጥንት ተፈጥሮ ውስጥ ሌባ አይደለም፣ ሰው ሆኖ ነው የሚፈጠረው። ሌባ፣ ሼጣን፣ ምናምን ነገር ምናምን ነገር አታላይ፣ አጨርባሪ ምናምን የሚሉ የግብር ስሞች እንጂ የእንትን ስሞች አይደሉም ማለት ነው። በባይብልም ብትሄድ ሴጣን ለሰው ስም ሆኖ መጥቷል። ባይብል ላይ ምናልባት አታውቅም ሊሆን ይችላል፣ እሱን ላሳይ እሱን ለማሳየት ነው። ለምሳሌ ባይብል ላይ ምን ላይ ያልከው ለአንደኛ ነገር 11 14 ላይ ባይብል ሀብ ላይ ያወጣለት ምራንዬ